እነዚህ ሰዎች ግን ለዓለም ሕዝብ ምን አይነት ጥንካሬ እያስተላለፉ ነው የሚገኙ? የምሬ ነው የምላችሁ። በችግር ላይ ጥንካሬ ያየሁት በእነዚህ ሰዎች ነው። ሰው እንዴት ነው እንደዚህ ወድሞ እንደዚህ ተመቶ እንደዚህ ቤተሰቡን አቶ ይህን የመሰለ ደስታ የሚያሳልፈ ያውም ሰርግ ሙሽራው የትኛው ነው ሙሽራው መለየት አለበት ያለ በለዚያ ግራ እየተጋባን ነው ቆይ ልደውልላችሁ እስቲ ለአንደኛው ለካ የሀገራችንን ጉድም አለ እሺ ምንድን ነው አልተመቻትም ፕሊስ ምንድን ነው አልተመቻትም ንገሩኝ እስቲ ምንና ነው በፎቶ አይታ ወይ ደግሞ እንዲህ በአካል ስታየው ትንሽ አልተመቻት ይሆን በሰርግ ቀደም እንደዚህ መከፋት ው ዋትስ ሮንግ? ቆይ ቆይ ቆይ ቆይ እስካሁን ይህን ዜና ሳልነግራችሁ በጣም ቆይ፣ ሴፉ ኢቢኤስ በድብቅ ልጅ አለው። እኔ ወላሂ የሱ ልጅ ነኝ፣ ትዳሩን እንዳልበጠብጠው ፈርቼ ነው እንጂ እያለች ነው። እስኪ ከእራሷ አፍስሙ አልቻልኩኝም፣ ማለት ነው እና ሰይፉ የሰይፉ ፋንታውን ልጅ ነኝ ብዬ ብነግር አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴን ነው፣ ላታምነኝ ትችላለህ። ማለት የሰይፉ ፋንታውን ልጅ ነሽ አንቺ? እንዴት አወቅሽ?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 ነገሩን ያው በአንድ ክስተት የተከሰተ ነገር ነው፣ ግን አያውቅም። ምንም ያውቀው ነገር የለም። ቢያውቅ እርግጠኛ ነኝ አይጥለኝም፣ ዝም አይለኝም ብዬ አስባለሁ እና ቢያንስ እንኳን ቪዲዮ እንትን ብላልኝ ለሱ እንዲደርስና ይሄን ከራሷ አፍ እንደሰማችሁት ነው እንግዲህ፣ ይሄንን ቪዲዮ ሼር አድርጉልኝና ለሱ ይድረስና እሱም እንግዲህ እስኪ እስቲ በራሱ ቻናል በኢቢኤስ ላይ አቅርቦ እውነታውን ይነግረን። ይሁን ወንደር ልጅ ነው እሱ መርዳት የሚፈልግ እኔ ኑ ሱቄ ነው ያለው ናፊ ፋሽን ይሄ ልጅ ከሀገር ወጥቶ ነው ውጭ ሀገር ላይ እንደዚህ እየሆነ ያለው። ራሱን ይቆራረጣል በቢላ ህወጁን ካያችሁት፣ በቢላ ራሱን እየቆራረጠ ራሱን እየጎዳ ነው የሚገኘው። ኤኒዌይስ ለመርዳት እየተሞከረ ነው። ትንሽ ጭንቅላቱ የሚያውቀው የለም። ያጀማው እስማን ይባላል። ጎንደር ወጣይት ልጅ ነው። እኛ ሊያግዘን የሚችሉ ሰው የለም። እኛ የቲኬት እንችላለን ግን ይሄ ልጅ ኃላፊነት ወስዶ ማለት ነው። በዚህ ልጅ ኃላፊ ዘመድ የለም። አሁን ከጎንደር አንድ የጎንደር ልጆች ከጎንደር የምታውቁ ሰዎች ካላችሁ መሲ ብርጅስቶንን ጥሯትማ ቤቷ ካለች አንድ ጊዜ ወይም እነ መሲ ብርጅስቶንን ወይም እነ ሳራ ነው የት ነው ያላችሁት እናንተ እና፣ በጣም ያሳዝናል። አንዴ ከሀገር እስከ ወጣችሁ ድረስ እንደዚህ አይነት ችግሮች ደግሞ ሲያጋጥሟችሁ፣ እስቲ ቤተሰቦቻችን ምን አይነት ላይፍ እየኖሩ እንደነበር በማስረጃው ከመንግስት አካል እንስማ ስት እሺ። 160 ዝቅተኛው ከ60 እስከ ምን ኖርንኛ ተሸጧል እኛ ምን ኖር እኛ በኩንታል ነጭ ጤፍ 290፣ ሰርገኛ 250፣ ቀይ ጤፍ 220፣ ነጭ ጤፍ 175፣ ድብልቅ ስንዴ 160፣ ዘንጋዳ 210፣ ማሽላ ቶ 140፣ ነጭና ቀይ በቆሎ 120 ሲሸጥ፣ ባለፈው ሳምንት 175 የነበረው የቢራ ገብስ 160 ብር ሆኗል። በዚህ መሰረት በመርካቶ አንደኛ ደረጃ የሸኖ ቅቤ ሰላሳ ስምንት ብር አንደኛ ደረጃ የጎጃም ቅቤ 30 አምስት ብር የጎጃም መካከለኛው ደግሞ 28 ብር እየተሸጠ መሆኑን ገበያተኞች ይገልጻሉ። በፈረሱ ላይ የማረቀው በርበሬ ሁለት መቶ ሀያ አምስት የዓለባ ሁለት መቶ እንዲሁም የጠደሌ አንድ መቶ ዘጠና ብር በመሸጥ ላይ ነው። በርበሬ በክረምት ዋጋው እንደሚንር ሸማቾችም ነጋዴዎችም ይገልጻሉ። ኑሮ ውድነቱን ግን እንዴት ቻሉት? እኔ በጣም እኮ ይከብዳል። አስባችኋል? በግ በሰማንያ ብር ስገዙ በግ በሰማንያ ብር ተገዝቶ አሁን ይበላል ይበላል ወይ? ሁላችንም አስመሳዮች ነን። ሁላችንም እዚህ ጋር ያለ ነው ውስጣችን አሯል። አስባችሁታል? በጉን ሰማንያ ብር ገዝታችሁ ቆዳውን አምሳ ብር ስሸጡት፣ ኑሮ ድሮ ቀረ። ኢትዮጵያ እኮ አያፍርም ኑሮ ድሮ ቀረ ይላል ራሳችን ያልነበረን ትናንትና በማድነቅ ነው። የፈስ ድምፅ እንዴት እንደመፈሱ ቴክኒክ አለ፣ ጥንቃቄ አለ። አይሰማም ማለት ነው። የፈስ ድምፅ ራሱ እንኳን ሌላ ቀርቶ አይሰማም። ከእውነት የራቀ ነው ማለት ነው። ሌላው የተጠቀሰው ጠቅላይ ሚኒስትሩ ተፎካካሪ ፓርቲዎቹን ተስፋ የማስቆረጥ የሚል ነበር። ይሄ ደግሞ ተፎካካሪ ፓርቲዎቹን መልሶ መስደብ ይመስላል። ተፎካካሪ ፓርቲዎች ያው ባሉበት መከበር አለባቸው። እስር ቤት ቢሆኑም በቤታቸው መከበር አለባቸው። ለምን በቤታቸው ድረስ ሄዶ እንደሚሳደቡት አይገባንም። ጠቅላይ ሚኒስትሩ ደግሞ ሰርቶ የጨረሱትን ስራ መልሶ አይሰሩም። መጭም ወደፊት መቀጠል ነው። ይህም መታየት አለበት የሚል ነው። ሌላው እዛ ላይ የተጠቀሰው ጠቅላይ ሚኒስትሩ ምርጫውን አሸንፈናል የሚል ነበር። ያው እንደምናሸንፈው ግልጽ ነው። ይሄ ለምሳሌ በብዙ ነገሮች መጥቀስ ይቻላል። ማሸነፍ ምን እንደሆነ ኦነግ ሸኔ ተሸንፏል ኛ ተሸንፏል። ያው ምርጫ ማሸነፍ ማራገጥ ከፈለጉ ቲፒኤልኤፍ ጁንታንም አሸንፈናል፣ ይህም መታየት አለበት። ሌላው ደግሞ ስለ ካቢኔዎቹ ያነሱት፣ ካለ ካቢኔዎቻችን መጠንቀቅ አለባቸው ብሎ ጠቅላይ ሚኒስትሩ ተናግረዋል የሚል ነበር። ግን ጠቅላይ ሚኒስትራችን ለካብኖቻችን በየቀኑ ኮርስ እየሰጡ ነበር ስኖሩት። ወደፊቱም ወደፊቱም የሆነች ልጅ ስራ ውላ ደክማ ስትመጣ ባሏ ደግሞ ሌላ ሴት ቤት ውስጥ አስገብቶ ቤት ውስጥ ቡና እያስፈላት ነበር። ከዛ ሚስትየው ትመጣለች። ሚስትየው ስትመጣ ደግነቱ ባሏ ደግሞ ትንሽ ወደ ውጭ ወጥቶ ነበር። ከዛ ሚስትየው ና ባልየው ያመጣት ልጅ ይገናኛሉ። የያዘችውን ዱላ አይታችኋል? ምን ሊፈጠር ነው? እሷ ከጀርባ ነው የምትሰራው። አይደለም፣ አይደለም። ቡና ልታፈላላት ቤት መታ ነው ቡና ልታፈላላት ቤት መጣች። እሺ፣ ቡና ብታጭስ ምን አልሆነ? ምን እሺ

በጉዳዩ አይመለከተንም ነበር፣ ግን ያለንበትን ሁኔታ ለማስታወስ ለማወቅ ያክል ነው። አሲያ ላይ ዘመቻ ተጀምሯል። ሰላም ነው ካልሽ ለዚህ ወንድም በእስላምኛ ልንገርሽ። በእስላምኛ ዱዓ ታደርጊለት። በነገራችን ላይ ሙስሊም ቢገል ኑሮ አንተን ይገል ነበር። ሙስሊም አይገልም፣ በቃ ሲበዛበት ነው። ግን በደካማ ጎናችን አትምጡ ነው። ሴት ልጅን አራት ቦታዎች ላይ መፍታት አይቻልም እየተባለ ነው። በአራት ጊዜ መፍታት አይቻልም። ወንዶች ባካችሁ አዳምጡ። በአራት በምነግራቸው ጊዜያቶች መፍታት አይቻልም። በፍሶ አንደኛ ሴት ልጅን የወር አበባ ላይ ሳለች መፍታት አይቻልም። ከሀይሯ እስክትነፃ መጠበቅ አለበት። ሁለተኛ ሴት ልጅን በወሊድ ደም ላይ ሳለች ጊዜ መፍታት አይቻልም። ልጅ ወልዳ ከዚያ በኋላ ባለው ደም ማለት ነው። ከደሞ እስክትነፃ መጠበቅ አለበት። ምናልባት ካልተስማሙና በቃ ምንም መፍትሄ ከሌላቸው በዚህ ጊዜ ላይ ከሆነች ይታገሰና ጊዜ ሲያልቅ ጊዜ ከዚያ በኋላ ሶስተኛ፣ ሴት ልጅን በአንድ ቃል ሶስት ጊዜ መፍታት አይቻልም። ሶስት ጊዜ ፈትቼሻለሁ አይባልም እንደዚህ

እነዚህ አራቶቹ የፍቻ አይነቶች ምን ይባላሉ? አጠላቅ ልቢድዒ፣ ቢድዓዊ የሆኑ ፍቻዎች በቁርአንና በሐዲስ ያልተፈቀዱ የፍቻ አይነቶች ማለት ነው። ፍቻዎቹ አይቻልም ማለት ግን፣ በዚህ ሁኔታ ቢፈታስ ኒካሁ ይወርዳል አይወርድም? እሱ ሌላ ጥያቄ ነው። በሀይድ ጊዜ ሚስቱን ቢፈታ ሰውየው ኒካሁ ይወርዳል አይወርድም ወደሚለው ስንመጣ ጊዜ ሀይድ ላይ መሆኗን እያወቀ ከሆነ የፈታው ኒካሁ አይወርድም።

ነብዩ ሰለላሁ አለይህ ወሰለም በጣም ተቆጡ። በዚህ ጊዜ በዚህ ጊዜ ነብያችን ሰለላሁ አለይህ ወሰለም በጣም ተቆጡ። ለምን ይሄን እናደረገው ቲኒ ቢህ አሉት። ይዘልናር አሉት። ይዘት መጣ። ለምንድን ነው የተቆጡት? ሰው ቢያጠፋ ይቆጣሉ አይቆጡም። እ አውቆ ስላጠፋ በሀይድ ላይ ሆና ፈታት። ይህን ነገር ደግሞ ነብዩ ሰለላሁ አለይህ ወሰለም

አያቸው አይደለም። ስለዚህ ነው አውቆ ሆን ብሎ ሀይድ ላይ ያለች ሼህ አብዱልዓዚዝ ብን ባዝ ይሄን ሐዲስ የያዙና ምናሉ፣ ባል ሚስቱን ሀይድ ላይ እንዳለች እያወቀ ሆን ብሎ ከፈታ ኒካሁ አይወርድም በዚህ መሰረት አሉ። ነገር ግን ሀይድ ላይ መሆኗ ሳያውቅ ከሆነ የፈታ ላሱ ኒካሁ ወርዳል። እሱ እስከ አራት ነው የነገራችሁ፣ እኔ ደግሞ አምስተኛውን ልንገራችሁ። ተመቻቹ እስቲ። ስንት ሺህ ዓመት ለመኖር ነው? እዚያው ተግባብታችሁ ኖሩ ነው እሺ። እስራኤል ለከባድና ለሚያሳምም ጥቃት ተዘጋጅታ ተጠብቀን ሲሉ የኢራኑ ጠቅላይ መሪ አያቶላ አሊ ከይማኒ ተናግረዋል ይህንን የተናገሩት ስድስት የኒውክሌር ሳይንቲስቶች መገደላቸውን ተከትሎ እነዚህ የኒውክሌር ሳይንቲስቶች ቢገደሉም ተተኪዎቻቸው በፍጥነት ወደ ስራ መግባት አለባቸው ብለዋል ዓለም አቀፉ የአቶሚክ ኢነርጂ ተቋም ባወጣው መረጃ ደግሞ በኒክሊየር ሳይቶቹ ላይ የደረሰው ጉዳት ያን ያህል የከፋ አይደለም ብሏል። የጨረር ጉዳትም እንደማያስከትል ነው የተገለጸው። ኢራን በነገራችን ላይ የኒክሊየር ኃይሏ ምን ላይ ነው ብዙዎች በውስጥ ሲጠይቁ ነበርም። እዚህ ላይ አጭር ነገር ልንገራችሁ 60 በመቶ የሚሆን ያህል ዩራኒየም አበልጽጋለች። ይሄ ማለት ምንድን ነው? የኒክሌር የጦር መሳሪያን ለመገንባት የሚያስችለው እንደ አቶሚክ ኢነርጂ መረጃ ከሆነ ኤጀንሲው በሚያወጣው መረጃ መሰረት የበለጸገው ዩራኒየም ዘጠና በመቶ ላይ ደርሷል። ለዛ ምን ያህል ቀናት ቀራት ካላችሁ በሳምንታት ውስጥ ይሄንን መጨረስ ይቻላል። ይሄንን የኢራን ወይም የመካከለኛው ምስራቅ ድምጾች አይደለም ያሉት የመንግስታቱ ድርጅት የአቶሚክ ኢነርጂ ኤጀንሲ ነው። በዚህም መሰረት በሳምንታት ውስጥ የዩራኒየም ማበልጸግ ስራዋን ሙሉ ለሙሉ ልታጠናቀቅ ትችላለች። ቀሪው ስራ ታዲያ ምንድን ነው ከተባለም፣ እነዚህን የተብላላውን የዩራኒየም የጦር መሳሪያም መሸከም የሚችሉ መሳሪያዎችን መገንባት ነው። ከወራት እስከ ዓመታት ደግሞ ሊፈጅ ይችላል ያ ሂደት። ለማንኛውም ግን ምንድን ነው ያለችው ኢራን፣ አሁን ላይ የዓለም ሕዝብ በሙሉ ገብቶታል ኢራን ለምን የአቶሚክ ኃይል እንደሚያስፈልጋት ለምን ደግሞ የኒክሊየር ማብላላት ስራዋን መስራት እንዳለባት ግልጽ ሆኗል ሲሉ ተናግረዋል። እኔ በጣም የገረመኝ ነገር ቢኖር የኢራን አይረንዳም ባለፈው ካያችሁ እኮ እስራኤል ወደ እሷ ስትወክስ ምንም አይነት ነገር ጉዳት አላስከተለም፣ እንዲህ ስትከላከል እንደነበረ አለም በሙሉ አጂብ ብሎ ነበር። ግን ማታ ምን እንደነካቸው አላቅም። ከ90 ፐርሰንት በላይ የተሳካ ጥቃት ነው ያደረግነው ብሎ አሉ እስራኤሎች እና ዛሬ ጁማ በመሆኑ ህዝቡ በደንብ ተገናኝቶ ነበር። ህዝቡስ ምን አለ? የኢራን ዜጎች ከአሁኑ ተቃውሞ ሰልፍ እየወጡ ይገኛሉ። ምክንያቱም ደግሞ የኢራን መንግስት አሁኑ አጸፋዊ መልስ በእስራኤል ላይ እንዲሰጥ ነው ይህም ደግሞ ማለት ነው በኢራን ከሚገኙ ቅዱስ ስፍራ ከተባሉ መስጅዶች በኩባ መስጅድ የዛሬ ጁምዓ ለመሰባሰብ የመጡ ሰዎች ናቸው ይህንን ጥያቄ የጠየቁት ማለት ነው። በዚህም እስካሁን ባለው መረጃ ወደ ሁለት መቶ የሚሆኑ ሰው አልባ ድሮኖች ኢራን ወደ እስራኤል እንደለቀቀች ነው የተነገረው። በዚህም ማለት ነው በእስራኤል በተለይ ደግሞ በኢየሩሳሌም ከተማ የተለያዩ የአደጋ ጊዜ ሳይረኖች በጣም እየጮሁና ህዝቡንም ተረጋጉ ሲሉ ተሰምተዋል። በእስራኤል ማለት ነው አሁን ላይ የኢራን የሃይማኖት አባት የሆኑት አያቱላህ አሊ ካሚሊ እንደተናገሩት ከሆነ ማለት ነው በዋና ዋና የጦር አዛዦቻችን ሞትና እንደዚሁም ደግሞ በስድስት የኒኩለር ሳይት ባጠቃቸው መሰረት ከፍተኛ የሆነ አጸፋዊ መልስ ከኢራን ይጠበቃል ሲሉ ማለት ነው የአያቱላህ አሊ ካሚሊ ተናግረዋል ማለት ነው። እስራኤል ባደረገችው ጥቃት ከዋና ጄኔራሎቹ በተጨማሪ ማለት ነው እዚጋ እንደምትመለከቱት የተለያዩ ንጹሐን ሰዎች ማለት ነው ህጻናት ከፍርስራሽር ሲወጡም ታይተዋል ማለት ነው። አሜሪካ በዚሁ ማለት ነው አሁንም መግለጫ አውጥታለች። በውጭ ጉዳዩ ሚኒስቴር በኩል ማለት ነው በዚህ ጥቃት ውስጥ አሜሪካ እንደሌለችበትና ኢራን በዙሪያዋ ያሉ የአሜሪካ የጦር ሰፈሮችን እንዳትመታ ብለዋል። በብዛት በኢራቅ ውስጥ እንዳሉ የታወቀ ነው ማለት ነው። ቻይናም በዚሁ መግለጫ አውጥታለች። ይህ ኦፕሬሽን በጣም አደገኛ እና ቻይና ደግሞ ሁለቱን ሀገራት ለማስማማት ቁርጠኛ አቋም እንዳላት በውጭ ጉዳዩ ቃል አቀባይ መሰረት አሳውቃለች ማለት ነው። አሁን ላይ መረጃዎች እንደሚያሳዩት ከሆነ መካከለኛው ምስራት ወደ ከባድ የሆነ ጦርነት ውስጥ የገቡ ይመስላሉ አብዴት የሆኑ መረጃዎችን አብረን የምናይ ይሆናል የፕላስ ምልክቱ መጥቶ ተነስተው መስማማት የለም ግዴታ የእጃቸውን ማግኘት አለባቸው እነዚህ ሰዎች በጣም በጣም ከመስመር እያለፉ ነው አለም በሙሉ ዝም ሲላቸው በጣም ይፈራሉ ይመስላችኋል በነገራችን ላይ ራሳቸውን እንደሌላ ፍጡር እንደሚያዩት ታውቃላችሁ ይሄን ህዝብ እንደ ኖርማል ህዝብ አያዩት ራሳቸውን የሆነ በቃ ለየት ያለ ሰው እንደዛ አይነት ነገር ነው አስተሳሰባቸው እነዚህ ሰዎች ቅጣታቸውን ማግኘት ግዴታቸው ነው ብዬ ነው። እንደዚህ እንደዚህ ያለን ወደ ሶስተኛው የዓለም ጦርነት መግባታችን የማይቀር ይመስላል። እስቲ አዳዲስ ነገሮች ካሉ በድጋሚ ተመልሼ የማቃብላችሁ ይሆናል። ለዛሬ ያዝንላችሁ ፕሮግራም ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።